ሰላም ሰላም፣ ወዲ ቤተሰቦች እንዴት ናችሁ? ዳናችው ከመሰዎች ሰላም መጋቢ ተመስገን። ዛሬ ምርጥ የሆነ ሀላዋ እንሰራለሁኝ። ጣፋጭ ቆንጆ የሆነ ነው። አሁን ወደ ስሮም እንዳደረግ ቆንጆ እና ጣፋጭ ዛሬ ነው ያው ሰዎች ሲሰባሰቡባችሁ ሁላችሁም ሞክሩት። አሁን ወደ አሰራሩ ላይ መች፣ ላይክ ሼር ማድረጋችሁን አትርሱ።

እስቲ እንደው ላይክ አድርጉኝ አሳድጉ ከሦስት መቶ እንደው አወጡኝ እስኪ። ኧረ ተወው ግን እና ለማንኛውም ማለት ነው አሁን ወደ አሰራው እንሄዳለን። እና እናንዳንድ ሁለት ከአምቶቻችሁ ደግሞ ላይክ ለምታደርጉኝ በጣም ነው የማመሰግነው። አሁን ወደ ማለት ነው እኔ ላይክ

እና ሀላዋ አለ ሀላዋ የሚሉ ማለት ነው። አሁኑ በሀላዋ ብቻ ነው የምሰራላቸው። ተስብሰብ ነው ምርጫ ሰዓቱ ይመስል። እንግዲህ አሁን ወደ አሰራሩ ሊሄድ አብራችሁን ቆዩ። እዚ ወዶች ዬ እንደዚህ ከደረደርኩኝ በኋላ በሁለት እንትን ነው የሚሰራው። ለዚህ ደርሻለሁ ያለ ካሜራው ስለማይሚት ይያቸዋለን። ከዛ ሁለቱንም እንደባለፈው አይደለም ያደረኩት፣ ዛሬ ሁሉንም አንዴ ነው ያደረኩት። ይኸው አንዱ ብስኩት መደዳውን አድርጌ ያለው ከዛ ደግሞ ሌላ ነገር ከላንትን ካልሰራ መልሼ እዚሁ ላይ ነው እንደዚ ሁለት ሁለት ነው ማድረግ የዛሬው ማለት ነው። ላይ ብቻ ክሬሙን መመፈጭ የማደርገው እንደዚህ እንደዚ ነው። ደረድረው ማለት ወይም ደርስ ደርስ ጨርሻለሁ። ሁለት ሁለትን ያረረኩበት እንደባለፈው አንዳንድ አይደለም ያረኩበት ማለት ነው። እጆች እና እንደዚ ደረድራለሁ። ያው ካሜራውን ስለማስቀምጠው ማስቀምጠ ነው ስለማይመች ስለማይደረግ እንደዚህ ደረድረዋለሁ።

እና ደግሞ እዚህ ጋር እንደምታውቁት

ተሀዋችሁን አፈታችሁ ማለት ነው። ተፈጠሪ ሊመዳም ያው ለደሱ ነገር ማሻሉ አለ። ከዛ ከለና ታስገባችሁ በኋላ ወደፊትናቸው ከዛው ደግሞ እናንተ ወደ ስራችሁ ወደ ጠግረራችሁ ትሄዳላችሁ ማለት ነው። እንግዲህ ዛሬቱ ሀላዋ ይሄን ይመስላል። ከወደዳችሁት ላይክ፣ ኮመንት፣ ሼር ማድረጋችሁን አትርሱ። እሺ በቅንነት ጋይሾ

ላይክ ኮሜንት ሼር ማሽ ማታ አዳምጡ ብዬ ከሆነ ከመጨረሻው ድረስ ለማንኛውም ማለት ነው። እና ላይክ ደሞ ታረጉ ደሞ ታበረታችሁ አመሰግናለሁ። ቲንክ ዩ እሺ፣ ብዙ ነገር እንሰራበታለን። ማንኛውም ማለት ነው። ይሄን ጉድ አያችሁ ቆጣቱ፣ ከዛ ወደ እንትን ነው ይሄዳል ማለት ነው። ወደ ስደት ወይኔ በላችሁ ነው። እንደናውን ሰላማችሁ፣ ብዙት ይበላችሁበት ነው